ከሰባ ዓመት በላይ ያስቆጠረ ጠንካራና ታሪካዊ ግንኙነት አላቸው። ኢትዮጵያና ብራዚል ግንኙነታቸው በወዳጅነትና የጋራ ጥቅም በማስጠበቅ የተመሰረተ ነው። ንግድ፣ ትምህርት፣ ግብርና፣ ኢንቨስትመንት፣ ሰላምና ደህንነትን ጨምሮ ሌሎች ጉዳዮች የሀገራቱ የትብብር መስኮች ናቸው። ከጊዜ ወደ ጊዜ እየተጠናከረ ያለው የሁለቱ ሀገራት ግንኙነትም በተለያዩ መስኮች እምርታን እያሳየ ነው። በሶስት ጉዳዮች ላይ ብናተኩር ደስ ይለኛል። አንደኛው ከሁለትዮሽ ግንኙነቱን በብራዚልና በኢትዮጵያ መካከል ያለውን ስንመለከት በበርካታ ጠቃሚ ስምምነቶች የተፈራረሙበት ነው። በግብርና ዘርፍ፣ በትምህርት፣ በሳይንስና ቴክኖሎጂ፣ በተለይ ደግሞ ከግብርና ጋር በተገናኘ በአንድ መስክ ብቻ ሳይሆን በተለያዩ መስኮች በግብርናን ለማዘመን በሚደረጉ ጥረቶች የቴክኖሎጂ ሽግግሮችን የተሞክሮ ልውውጦችን መሰረት ያደረጉ በርካታ የመግባቢያ ሰነዶች የተፈራረምንበት ነው። ስለዚህ ከሁለትዮሽ ግንኙነቱን ይበልጥ ለማጠናከር የሚያስችሉ በርካታ ስምምነቶች ተፈራርመናል፣ እነዛም ወደ ትግበራ እየገቡ ይገኛሉ። ሌላው የሁለትዮሽ ግንኙነቱን ስንመለከት በርካታ የሁለትዮሽ ጉብኝቶች ልውውጦች ተደርገዋል። ስለዚህ እነዚህም እንደሚታወቀው በከፍተኛ የሁለቱ አገር አመራሮች የተደረጉ የጉብኝት ልውጦች ወዳጅነትን ለማጠናከር አስተዋጽቸው የጎላ ነው። ሁለቱ ወዳጅ ሀገራት መገለጫዎች በባለ ብዙ ወገን መድረኮች ያሏቸው ትብብሮች መሆናቸውና በዚህም እየሰሩ መሆኑን በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር ልዑልሰገድ ታደሰ ይናገራሉ። የተባበሩት መንግስታት ድርጅት መስራች አባላት ናቸው። ሁለቱም ሀገሮች የሊግ ኦፍ ኔሽንስ አባላት የነበሩ ናቸው። ሁለቱም ሀገሮች በባለ ብዙ ወገን ትብብር የሚያምኑና በዓለም ላይ ያሉ ችግሮች በጋራ ምክክር መፈታት ይገባቸው የሚል ጠንካራ አቋም የሚያንጸባርቁ ናቸው። ሁለቱም ሀገሮች አሁን ያሉትን የተለያዩ ችግሮች በጸጥታ በሰላምና ጸጥታ ሊሆን ይችላል፣ በንግድ ሊሆን ይችላል፣ በአካባቢ ጥበቃ አየር ንብረት ለውጥ ሊሆን ይችላል፣ ያሉ ችግሮችን ለመፍታት የባለብዙ ወገን ዲፕሎማሲ ሊጠናከር ይገባል የሚል ጠንካራ አቋም ያላቸው ሀገሮች ናቸው። ስለዚህ በተለያዩ የባለብዙ ወገን መድረኮች በተባበሩት መንግስታት ድርጅት ሊሆን ይችላል፣ ወይም ደግሞ በሌሎችም ከዚህ ጋር በተገናኙ የታዳጊ ሀገር ቡድኖች አሉ እንደ ቡድን ሰባ ሰባትና ቻይና ወይም ደግሞ የነን አላይንመንት ሙቭመንት የምንለው የተለያዩ በመልቲላተራል በዚህ በባለብዙ ወገን ዲፕሎማሲ የታዳጊ ሀገሮች በጋራ አቋማቸውን የሚያንጸባርቁባቸው መድረኮች አላቸው። ሁለቱ ሀገራት በተለይም የተባበሩት መንግስታት ድርጅትን ማዕከል አድርገው ሲሰሩ የቆዩትን የባለብዙ ወገን ዲፕሎማሲ አሁን በብሪክስ ማዕቀፍ አጠናክሮ ለማስቀጠል ተጨማሪ አቅምን አግኝተዋል። አንዱ መስራች አባል የነበረችው ብራዚል ነች። ብሪክስ የገባንበት ምክንያት ይታወቃል። ከብሪክስ አባል ሀገሮች ጋር በኢኮኖሚ ቅድም ባልኳቸው በንግድ በኢንቨስትመንት በቱሪዝም ያለንን ግንኙነቶች ለማጠናከር ነው። ስለዚህ ብሪክስ አባል መሆናችን ደግሞ ከብራዚል ጋር ያለንን የሁለትዮሽ ግንኙነት ከብራዚል ጋር ያለንን የባለብዙ ወገን ግንኙነት ይበልጥ ለማጠናከርና ወደ ስትራቴጂካዊ ደረጃ ከፍ ለማድረግ አመቺ ሁኔታ ፈጥሮልናል ማለት ነው። በሌላ በኩል ሀገራቱ በግብርና ትምህርትና አረንጓዴ አሻራ መርሃ ግብር ይበልጥ ተቀራርበው የሚሰሩባቸው መስኮችም ናቸው። በዚህ በግብርና ዘርፍ በዓለም ልዕለ ሀያል ምትባል ነች ማለት እንችላለን። ስለዚህ ይሄንን ያገኘችውን ተሞክሮ በግብርና ምርትንና ምርታማነትን በማሳደግ ረገድ ምንድን ነው ከብራዚል የምናገኘው ተሞክሮ? በሚል በርካታ ስራዎች ሲሰሩ ቆይተዋል። ትምህርት አንዱ አስተዋጽኦ የሚያደርግ ነው። ከዚህ በፊት የነበሩት ተማሪዎች በጣም በጣት የሚቆጠሩ ነበሩ። አሁን በምንነጋገርበት ጊዜ ወደ አርባ በላይ ተማሪዎች በዚህ ዓመት ብቻ ወደ ብራዚል መጥተው በተለያዩ ዩኒቨርሲቲዎች ትምህርትና ስልጠና እንዲያገኙ ማድረግ ችለናል። በአረንጓዴ ልማት አሻራ ኢትዮጵያ እና ብራዚል ይበልጥ ተቀራርቦ የሚሰሩበት ነው። ለምን ብራዚልም በዚህ ረገድ በቀጣይ የሚካሄደውን የተባበሩት መንግሥታት ድርጅት የአየር ንብረት ኮንፈረንስ የምታዘጋጅ ነች። ስለዚህ ኢትዮጵያም እነዚህን በአየር ንብረት ለውጥ በመከላከል ረገድ ያስመዘገበቻቸውን ውጤቶች የወሰደቻቸውን ተጨባጭ ኢኒሽቲቮች ይበልጥ ለማስተዋወቅ የምንችልበት ትልቅ መድረክ ይሆነናል ማለት ነው። በቀጣይም ሀገራቱ የተፈራረሙትን የንግድና ኢንቨስትመንት ስምምነቶችን ተጠቅሞ የተሻለ መስራት ደግሞ የነገ የቤት ስራቸው ነው። በዚህም በሁለቱም ወገኖች ትኩረት ተደርጎ እየተሰራ ነው። ንግድ፣ የኢንቨስትመንት ስምምነቶችን ተፈራርመናል። የንግድና የኢንቨስትመንት ስምምነቶቻችንን ተጠቅመን ግን ግንኙነቱን የተሻለ በማድረግ ረገድ በርካታ ስራዎች ይጠበቁብናል። ስለዚህ የኛ አሁን አንዱ ትኩረታችን የሆነው ምንድን ነው? እነዚህን ያሉትን መልካም መግባባቶች፣ የጉብኝት ልውውጦች፣ በሁለትዮሽ መስክ የተፈራረምናቸውን ስምምነቶች ወደ ተጨባጭ የኢንቨስትመንት፣ የንግድ፣ የቱሪዝም ትብብር ማሳደግ መቻል አለበት። ይሄንን ማድረግ ስንችል የሁለቱ ሀገሮችን እምቅ ግንኙነት ወደ ተሻለ ህዝቦቻቸው ለሚጠቀሙበት ንግድ ቱሪዝም፣ ኢንቨስትመንት መቀየር እንችላለን እና ስለዚህ ዋነኛ ትኩረታችን አሁን ከብራዚል ጋር ያለንን የኢኮኖሚ ግንኙነት ማጠናከር ይኖርብናል ብለን ሁለታችን በብራዚልም ወገን፣ በእኛም በኢትዮጵያውያንም ወገን በጋራ ተግባብተን እየሰራንበት ያለ ነው። ለዚህም ማሳያ የኢትዮ ብራዚል የንግድና ኢንቨስትመንት ፎረምና ኢንቨስት ኢትዮጵያ ኮንፈረንስ ይህን ወደ ተጨባጭ ኢኮኖሚያ እንቅስቃሴ ለሚደረጉ ጉዞ አስተዋጽኦ ያደረገ ሆኗል። በቀጣይም የብራዚል ባለሀብቶች ወደ ኢትዮጵያ መጥተው ምቹ ሁኔታዎችን እንዲመለከቱ በትብብር እየተሰራ ነው። በቀጣይም ሁለቱ ሀገራት ያላቸውን ወዳጅነት በንግድና ኢንቨስትመንት እንዲሁም በቱሪዝም መስኮች እንዲያጠናክሩ የዲፕሎማሲ ስራ መስራት የትኩረት አቅጣጫ ሆኗል።